ጤና ይስጥልን የአሻም ተከታታዮች የዛሬ ለተማክሰኞ ሰኔ 10 ቀን 2017 ዓ.ም የአሻም ያሻም ሰባት ዜናዎች ተጀምረዋል። እኔ ናትናኤል በላይነ የዕለቱ ተረኛ አሳላፊ ነኝ። በቅድሚያ ምረሰ ጉዳዮችን እንጠቁማችሁ። የአዲስ አበባ ከተማ የ2018 በጀት 350 ቢሊዮን ብር ነው እንዲጸድቅ ረቂቅ ቀረበ። አረንጓዴ አሻራ ኢትዮጵያ ለተግባራዊ አየር ንብረት መፍትሄዎች ቁርጠኛ መሆኗን ማሳያ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ ሎተሪ አገልግሎት የእርምት ማስተካከያ አላደረገም የሚል ትችት ከፌዴራል ኦዲተር ዋና መስሪያ ቤት ተሰነዘረበት። የአዲስ አበባ ከተማ የ2018 ዓመት በጀት 350 ቢሊዮን ብር ሆኖ እንዲጸድቅ ረቂቅ ቀረበ። የአዲስ አበባ ከተማ አስተዳደር ካቢኔ በትላንትና እለት ባካሄደው አራተኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ በተባሉ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ ማሳለፉን አሻም ከአስተዳደሩ ያገኘችው መረጃ ይጠቁማል። በዚህ መሰረት ካቢኔው የአዲስ አበባ ከተማ አስተዳደር የ2018 በጀት 350 ቢሊዮን ብር ሆኖ እንዲጸድቅ ውሳኔ በማሳለፍ ለምክር ቤቱ መምራቱ ታውቋል። ከረቂቅ በጀቱ 249.9 የሚሆነው በዋስትና ድህነት ቅነሳ ለዘላቂ ልማት የስራ እድል ፈጠራ ለመሰረተ ልማትና ሌሎች ትላልቅ ፕሮጀክቶች ግንባታ እንዲሁም ለአገልግሎትና አቅርቦቶች ድጎማ እንደሚውል ተመላክቷል። ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባ መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ መሆኑን ነው የተገለጸው። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ ማሳለፉም ተመላክቷል። አረንጓዴ አሻራ ኢትዮጵያ ለተግባራዊ የአየር ንብረት መፍትሄዎች ቁርጠኛ መሆኗን ማሳያ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለተግባራዊ የአየር ንብረት መፍትሄዎች ያላትን ትልቅ ቁርጠኝነት የሚያሳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስር ገጻቸው አስታውቋል። ኢትዮጵያ ከአፍሪካ ህብረት ጋር በመተባበር ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ በፈረንጆቹ ከመስከረም ስምንት እስከ መስከረም 10 ቀን 2025 እንደምታስተናግድ ጠቅላይ ሚኒስትሩ አስታውቋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆነውን ተፈጥሮ መሰረት ያደረገ መፍትሄ ማጠናከር፣ አህጉሪቱን ዳግም አረንጓዴ ማልበስና የአፍሪካ አንድነት ማጎልበስ ላይ በማተኮር እንደሚካሄድ ጠቁመዋል። ኢትዮጵያ ለመጪው የአረንጓዴ አሻራ መርሃ ግብር ዝግጅት እያደረገች መሆኑን አንስተው ይህም ለተግባራዊ አየር ንብረት መፍትሄዎች ያላትን ትልቅ ቁርጠኝነት የሚያሳይ ነው ብለዋል። የኢንዱስትሪ እድገትን የሚያፋጥኑ ቁልፍ ስትራቴጂካዊ ድጋፎች ተጠናክሮ መቀጠል አለባቸው ተባለ። የኢፌዴሪ ኢንዱስትሪ ሚኒስቴር ለኢንዱስትሪና ማዕድን ቋሚ ኮሚቴ አመራሮችና አባላት በአምራች ኢንዱስትሪ ፖሊሲ የማስፈጻሚያ ስትራቴጂ ዙሪያ የግንዛቤ ማስጨበጫ ውይይት በአዲስ አበባ እየተካሄደ ነው። በሚኒስትሩ የመሠረተ ልማትና ግብአት ዘርፍ ሚኒስቴር ዴታ ሐሰን መሐመድ የግንዛቤ ማስጨበጫ መድረኩ የሀገራችንን የኢንዱስትሪ እድገት ሽግግር የሚያፋጥኑ ቁልፍ ስትራቴጂክ ጉዳዮችን በተመለከተ ግንዛቤ መፍጠር፣ እየተደረገ ያለውን ዘርፈ ብዙ ድጋፍ ትኩረትና ክትትል ውጤታማ በሆነ መንገድ ይበልጥ ተጠናክሮ እንዲቀጥል ማድረግን ታሳቢ አድርጎ የተዘጋጀ መሆኑን አስታውቋል። አክለውም ለኢትዮጵያ አምራች የኢንዱስትሪ ዘርፍ ለመገንባት በሚደረገው ጥረት ቋሚ ኮሚቴው እየሰጠ ላለው ትኩረትና ቁርጠኝነት ትልቅ አድናቆት እንዳላቸው በመግለጽ ቋሚ ኮሚቴው ድጋፍና ክትትሉን አጠናክሮ እንደሚቀጥልም ማሳሰባቸውን ሰጥተዋል። የቋሚ ኮሚቴው ሰብሳቢ አማረች በካሎ በበኩላቸው ሚኒስቴሩ እያከናወናቸው ያሉ ስራዎችን በመደገፍ ዘርፉ ለሀገር እድገት ያለውን አበርክቶ ወደ ተሻለ ደረጃ እንዲያደርስ የሚደረግ ድጋፍ ለማድረግ ፖሊሱና ማስፈጸሚያ ስትራቴጂ ላይ ግንዛቤ መያዝና መግባባት ላይ መድረስ ተቀዳሚ ስራ መሆኑን በመጠቆም በሚኒስቴር መስሪያ ቤቱ በኢኒሽቲቭ እየተገበሩ ያሉ እንደ ገጠር ኢንዱስትሪያላይዜሽን ያሉ ስራዎች በተጨባጭ በሁሉም የሀገሪቱ አካባቢዎች ተግባራዊ ከተደረጉ ኢትዮጵያ የያዘችው የብልጽግና ጉዞ ዕውን ይሆናል ብለዋል። መረጃው የኢንዱስትሪ ሚኒስቴር ነው። የኢትዮጵያ ሎተሪ አገልግሎት ተገቢውን የርምት ማስተካከያ አላደረገም የሚል ትችት ከፌዴራል ኦዲት ዋና መስሪያ ቤት ተሰነዘረበት። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ትላንት ሰኔ 9 ቀን 2017 ዓ.ም የኢትዮጵያ ሎተሪ አገልግሎት ባደረገው የክዋኔ ኦዲት ግኝት ግምገማ ተገቢውን የርምት ማስተካከያ ሊያደርግ እንደሚገባ አሳስቧል። በግምገማው ወቅት ቋሚ ኮሚቴው በእድል ሎተሪ ከፈቃድ አሰጣጥና እድሳት በክትትል ቁጥጥር ከተሰብሳቢ ገቢ ዘርፉን በቴክኖሎጂ ከማዘመንና ህገወጥነትን ከመከላከል አኳያ በተለያዩ የክዋኔ ኦዲት ግኝቶች ላይ ተቋሙ ተጨባጭ የእርምት ማስተካከያ ለማድረጉን ገልጿል። የቋሚ ኮሚቴው ምክትል አራሬ ሞሲሳ የኢትዮጵያ ሎተሪ አገልግሎት ያሉበትን የክንዋኔ የኦዲት ግኝቶች በየዘርፉ ለይቶ መፍታት እንዲችል ቅድሚያ ተገቢውን የአሰራር ስርዓት ሊዘረጋ እንደሚገባ አሳስበዋል። ተቋሙ ገቢ ማሰባሰብ ብቻ ሳይሆን በሀገሪቱ ወጣቶች ላይ አሉታዊ ጫና እንዳያሳድር ሚዛኔ አሰራር ስርዓት ሊከተል እንደሚገባም ጠቁመዋል። በገቢዎች ሚኒስቴርና በሎተሪ አገልግሎት መካከል ያለው የሕግ አለመጣጣም እንዲቀረፍ የኢትዮጵያ ኢንቨስትመንት ሆልዲንግ፣ ፍትህ ሚኒስቴር፣ ፕላንና ልማት ሚኒስቴር በቅንጅት ሰርተው ውጤቱን በ2018 ዓ ም መስከረም መጨረሻ ላይ ለቋሚ ኮሚቴው ሪፖርት እንዲያቀርቡ አቅጣጫም ተሰጥቷል። የፌዴራል ዋና ኦዲተር መሰረት ዳምጤ የኢትዮጵያ ሎተሪ አገልግሎት በተለያዩ የክንዋኔ ኦዲቶች ግኝቶች ላይ ተገቢውን የእርምት ማስተካከያ መውሰድ እንዳለበት ጠቁመው በሕገ ወጦች ላይ ከፈቃድ ስረዛ ባለፈ ተጠያቂነት ሊረጋገጥ እንደሚገባ አበክረው ተናግረዋል። በስፖርት ውድድር ሎተሪ ላይ በነበሩ የህገ ወጥ ክፍተቶች በማህበረሰቡ ላይ አሉታዊ ተጽዕኖ መድረሱን የገለጹት ስራ አስፈጻሚዋ ከጉዳቱ አንጻር የውርርድ ማጫወቻ ቤቶች በፀጥታ አካላት የተዘጉ መሆናቸውን አስታውሰዋል። አሁን ላይ 94 የስፖርት ቤቲንግ ሱቆች በህጋዊ መንገድ እየሰሩ መሆኑንም አስታውቀዋል። ተገቢውን ገቢ የመሰብሰብ አቅም ከአራት ሚሊዮን ወደ ሁለት ነጥብ ሁለት ቢሊዮን ማሳደግ እንደተቻለም የህዝብ ተወካዮች ምክር ቤት አስታውቋል። የዛሬው ለተማክሰኞ ሰኔ 10 ቀን 2017 ዓ.ም ተመረተ የአሻም ሰባት ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። እኔ ናትናኤል በላይነህ የዕለቱ ወረኛ ሳላፊ ነበርኩ። ከቀሪ አሻም መሰናዶዎች ጋር መልካም ቆይታን እየተመኘው ተሰናበትኩ። አሻም ለሁላችን